ጤና ይስጥልን፣ እንደምን ዋላችኋል? የተከበራችሁ ተመልካቾቻችን ዕለት ሐሙስ ግንቦት 7 2017 ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ የሚደርሰውና እኩለ ቀን 6 ሰዓት ጀምሮ ለሁለት ተከታታይ ሰዓታት በርካታ ጉዳዮች የሚስተናገዱበት የዜና ኢትዮጵያ የዜና ሾ መሰናዷችን አሁን ተጀምሯል። ዜና ኢትዮጵያ በተለያዩ ጉዳዮች ከእናንተ ጋር ለሁለት ሰዓታት ያህል ቆይታ ይኖረዋል። ይህንኑ ቆይታ ደግሞ ጌታቸው ይግዛውና ማህሌት ታደለ እየመራን አብረናችሁ እንቆያለን። ተመልካቾቻችን የስድስት ሰዓት አበይት ጉዳዮችን እናስቀድም። የምስራቅ አፍሪካ የደህንነት ተቋማት ስብሰባ ተሳታፊዎች በታላቁ የኢትዮጵያ ህዳሴ ግድብ ያደረጉት ጉብኝት ግድቡን አስመልክቶ የሚነዙ የሐሰት መረጃዎችን ለማጋለጥ የሚያስችል ውጤታማ ተግባር መሆኑን የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጀኔራል ታዜር ገብረ እግዚአብሔር ገለጹ። በተለያዩ ምክንያቶች ስራ ያቆሙ የመስኖ ልማት ፕሮጀክቶች ሀገሪቱን ለከፍተኛ ኪሳራ መዳረጋቸው ተገለጸ። የቱሪዝም ሚኒስቴርና ዩኔስኮ በጋራ በመሆን በኦሮሚያና በማዕከላዊ ኢትዮጵያ ክልል በሚገኙ የአርኪኦሎጂና ጂኦሎጂ ስፍራዎች መስክ ምልከታ እያደረጉ ነው። ከውጭ የአሜሪካው ፕሬዚደንት ከኳታር ጉብኝታቸው በኋላ ወደ ተባበሩት አረብ ኤምሬትስ አቅንተዋል። የሰዓቱ አበይት ጉዳዮቻችን ናቸው። ኢቲቪን መርጣችሁ ከዜና ኢትዮጵያ ጋር ልትዘልቁ ስለወደዳችሁ ከልብ እናመሰግናለን። ወደ ቀዳሚው ዘገባ እናልፋለን። የምስራቅ አፍሪካ የደህንነት ተቋማት ስብሰባ ተሳታፊዎች በታላቁ የኢትዮጵያ ህዳሴ ግድብ ያደረጉት ጉብኝት ግድቡን አስመልክቶ የሚነዙ የሐሰት መረጃዎችን ለማጋለጥ የሚያስችል ውጤታማ ተግባር መሆኑን የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጀኔራል ታዘየር ገብረ እግዚአብሔር ገለጹ። ምክትል ዳይሬክተር ጀኔራሉ በመረጃ ትብብር የቀጠናውን ደህንነት ማጠናከር በሚል መሪ ሀሳብ የተካሄደው የምስራቅ አፍሪካ የደህንነት ተቋማት ስብሰባ በስኬት መጠናቀቁንም ገልጸዋል። የታላቁ የኢትዮጵያ ሕዳሴ ግድብን የጎበኙት የምስራቅ አፍሪካ የደህንነት ተቋማት ተሳታፊዎች ጉብኝቱ በግድቡ ዙሪያ የሚነዙ የሐሰት መረጃዎችን ለማጥራትና ሌላው ማህበረሰብ እውነታው እንዲረዳ ለማድረግ ያስቻለ መሆኑንና ኢትዮጵያ ብቻ ሳትሆን ሌሎች የአፍሪካ ሀገራትም ከተባበሩ ግዙፍ ፕሮጀክቶችን መገንባትም ሆነ መፈጸም እንደሚችሉ ያሳየ መሆኑን ገልጸዋል። ተሳታፊዎችም በአዲስ አበባ ከተማ የተከናወኑ የልማት ስራዎችንም እንደዚሁ ጎብኝተዋል። ከጎብኚዎቹ መካከል በጁባ ዩ ዩኒቨርሲቲ የሰላም ልማትና ጸጥታ ጥናት ተቋም ረዳት ፕሮፌሰር ቴር ቶንጊክ ማጆክ የታላቁ ኢትዮጵያ ህዳሴ ግድብ ከቀጠናው የትብብር አኳያ ትልቅ ፋይዳ ያለው መሆኑን እንደዚ አንስተዋል። በዜና የኢትዮጵያ ሪፖርተሮቻችን በቀጥታ መስመር ተጨማሪ መረጃዎችን ወደሚሰጡባቸው ጉዳዮች ነው የምንሻገረው ተመልካቾች። በተለያዩ ምክንያቶች ስራ ያቆሙ የመስኖ ልማት ፕሮጀክቶች ሀገሪቱን ለከፍተኛ ኪሳራ መዳረጋቸው ተገለጸ። የመስኖ አጠቃቀምና የፖሊሲ አማራጭ በሚል በፖሊሲ ጥናት ኢንስቲትዩት የቀረበ ጥናት ላይ ያተኮረ አውደ ጥናት እየተካሄደ ይገኛል። በጥናቱ እንደተመላከተው በኢትዮጵያ በከፊልና ሙሉ በሙሉ የማይሰሩ የመስኖ ፕሮጀክቶች ሀገሪቱን ለኪሳራ ዳርገዋል። ላብነት ደግሞ በአራት የመስኖ ፕሮጀክቶች አለማምረት ምክንያት ሀገሪቱ በዓመት ከ48 ቢሊዮን ብር በላይ ገቢ እያጣች ስለመሆኑ ተገልጿል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚያደርሰን ሪፖርተራችን ሞላ አለማየሁ በቀጥታ መስመር ላይ ይገኛል። ሞላ እንደምን ውልሃል? እየተከታተልከው ባለው አውደ ጥናት ላይ በተለይ ደግሞ አገልግሎት እየሰጡ ያልሆኑና በተለያዩ ምክንያቶች የተቋረጡ የመስኖ ፕሮጀክቶች እያደረሱ ያሉት ኢኮኖሚያዊ ኪሳራ ምን ይመስላል? አጠቃላይ የቀረበው ሀሳብ ምንድን ነው? ተመልካቾቻችን ይህንን ጉዳይ እንመለሳለን። ወደ ሌላ ጉዳይ ነው የምንሻገረው። የሚዲያና የኮሚኒኬሽን ባለሙያዎች እንዲሁም የማህበራዊ ሚዲያ አንቂዎች ህብረተሰቡን የሚያሸብሩ ሀሰተኛ መረጃዎችን እውነታ በማውጣት ሀገርን በማረጋጋት ረገድ ሚናቸውን እንዲወጡ ተጠየቀ። በባህር ዳር ከተማ በኢትዮጵያ የብልጽግና ጉዞ ውስጥ የሚዲያና ኮሚኒኬሽን ሚና ቀጣይ አቅጣጫ በሚል መሪ ሀሳብ ከማህበራዊ ሚዲያ አንቂዎችና ኮሚኒኬሽን ባለሙያዎች ጋር ውይይት እየተካሄደ ይገኛል። ውይይቱን እየተከታተለ የሚገኘው ባልደረባችን ሳሙኤል ወርቃየሁ ተጨማሪ መረጃ ሊሰጠን በቀጥታ መስመራችን ላይ ይገኛል። ሳሙኤል እንደምን ቆይተሃል? በተከታተልከው ውይይት ላይ የተነሱ ዋና ዋና ሀሳቦች ምንድን ናቸው? አመሰግናለሁ። በባህር ዳር ከተማ በኢትዮጵያ የብልጽግና ጉዞ የኮሚኒኬሽንና የማህበራዊ ሚዲያ አንቂዎች ሚና በሚል የተለያዩ ውይይቶች የተካሄዱ ይገኛሉ። እንግዲህ በዚሁ በዛሬ ውይይት የመክፈቻ ስነስርዓት ላይም በተለይ የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር መንገሻ ፈንታው ተገኝተው ነበረ። በተለይም ደግሞ የኮሚኒኬሽንና የማህበራዊ ሚዲያ አንቂዎች እንዲሁም ደግሞ የሚዲያ ባለሙያዎች ለአንድ ሀገር ግንባታ ሚናቸው ከፍተኛ መሆኑን አንስተዋል። በተለይም ደግሞ አሁን ባለንበት ዓለም የማህበራዊ ሚዲያ እየተበራከተበት በመጣበት ዓለም በተለይም ማህበረሰቡን ውዥንብር ውስጥ የሚከቱ የማህበረሰቡን ሰላም የሚያውኩና የተለያዩ መረጃዎችን በማጣራትና እውነታውን በማውጣት ረገድ የኮሚኒኬሽንና የሚዲያ ባለሙያዎች እንዲሁም ደግሞ የማህበራዊ ሚዲያ አንቂዎች ሚና ከፍተኛ መሆኑን አንስተዋል። በተለይ እንግዲህ ክልሉ ያለበት ሁኔታ ይታወቃል። ባለፉት ሁለት ዓመታት ወደ ግጭት የገባው ክልሉ በዚው ረገድ እንግዲህ በርካታ ማህበራዊ ሚዲያ በተለይ ደግሞ በማህበራዊ ሚዲያ ረገድ በርካታ ውዥንብሮች እየተፈጠሩ እንደሚገኙ ተገልጿል። አብነትም በተለያዩ አካባቢዎች ሰላማዊ ሁኔታዎች እንቅስቃሴዎች እየተካሄዱ ባለበት ወቅት የሰላም እጦቱ እንዳለና እንደቀጠለ እንዲሁም ደግሞ በርካታ ችግሮች እንዳሉ ሆነው የሚንጸባረቁ በርካታ ችግሮች እንዳሉ ነው የሚንጸባረቁበት ሁኔታ እየተስተዋለ መሆኑን ገልጸዋል። በዚህ ረገድ ታዲያ እነዚህ ነገሮች በማርገብና ማህበረሰቡ ትክክለኛ መረጃ በትክክለኛ ሰዎች ዘንድ ይንጸባረቅ ዘንድ የኮሚኒኬሽን ባለሙያዎች ሚና ከፍተኛ መሆኑን ነው የገለጹት ማለት ነው። በተለይም ደግሞ ከዚሁ ከሰላም ባሻገርም እንደ ሀገር በተለይም ለውጡ ወዲህ በተለይ በባለፉት ዓመታት በርካታ ፕሮጀክቶች በርካታ የልማት ስራዎች እየተከናወኑ ይገኛሉ፣ በክልሉም ብሎም እንደ ሀገር አቀፍ ደረጃ ማለት ነው። በዚህም ረገድ የኮሚኒኬሽን ባለሙያዎች በተለይም ደግሞ እነዚህን የልማት ስራዎች በማስተዋወቅና በማንጸባረቁ ረገድ ሚናቸው ከፍተኛ መሆኑና በዚሁም ደግሞ ሚናቸው እንዲወጡ ተጠይቋል ማለት ነው። እኛም እንግዲህ የተለያዩ የኮሚኒኬሽን ባለሙያዎች የሚዲያ ባለሙያዎች እና የማህበራዊ ሚዲያ አንቂዎችን ለማግኘት ሞክረን ነበር። በተለይም ከቅርብ ዓመታት ወዲህ እየተበራከተ የመጣው የሶሻል ሚዲያ ክፍት መሆን ሶሻል ሚዲያው በተለይም ደግሞ ለበጎ ነገር የሚጠቀሙ ዜጎች እንዳሉ ሆኖ በሌላ መልኩ በተቃራኒው ደግሞ በደም የሚነግዱ ሰዎች መኖራቸውን ገልጸዋል። በዚህም ደግሞ ሀሰተኛ መረጃዎችን በማንጸባረቅና ህዝቡን ወደ ውዥንብር ወደ ጥላቻ ውስጥ እንዲገባ በማድረግ ረገድ እነዚህ ሰዎች ሚናቸውን እየተወጡ መሆኑ ተገልጿል። በመሆኑም እነዚህም በመከላከሉ ረገድ የማህበራዊ ሚዲያ አንቂዎችና ኮሚኒኬሽን ባለሙያዎች የበኩላቸው በመወጣቱ ረገድ እንግዲህ ከፍተኛ ሚና እንደሚጫወቱ ተነግሯል። በዚህ ረገድ እንግዲህ እነሱ የበኩላቸውን እየተወጡ ቢሆንም አሁን ገና ስራ የሚቀር ስራ መኖሩን ነው የተናገሩት። በዚህ ረገድም እንግዲህ የተለያዩ ስራዎች በርካታ የመሳሪያ ስራዎችን የጋራ መግባባትን በሚፈጥሩ ህብረ ብሔራዊ ግንባታን በመጠቀም ወይም ደግሞ ህብረ ብሔራዊ ግንባታን ሊያጠናክሩ የሚችሉ አንድነትና አብሮነት ላይ በሀገር አቀፍ ደረጃ የሚከናወኑ ልማቶችን በማንጸባረቅና እንዲሁም ደግሞ ወደ ከግጭት ልቅ ወደ ሰላም በሚያመሩ ስራዎች ላይ የኮሚኒኬሽን ባለሙያዎች የበኩላቸውን አስተዋጽኦ እንደሚወጡ ሀሳባቸውን አንስተዋል። እንግዲህ ውይይቱ እየተካሄደ ነው የሚገኝ። በአሁኑ ወቅት የተለያዩ ሀሳቦች እየተንጸባረቁ ይገኛሉ። ለጊዜ ያለኝ መረጃ ይህን ይመስላል። እናመሰግናለን ሳሙኤል ለመረጃ ጥሩ ቀን ይሆንልን። የሪፖርተሮቻችን የቀጥታ መረጃውንም እንደቀጠለ ነው። የኮደርስ ስልጠና የቴክኖሎጂ አቅምን በማሳደግ የተሻለ አገልግሎት ለመስጠት እንዳገዛቸው ሰልጣኞች ተናግረዋል። ስልጠናው በበይነመረብ መሰጠቱ ደግሞ ለበርካታ ዜጋዎች እድል የፈጠረ ስለመሆኑ የተነገረው የአምስት ሚሊዮን የኢትዮ ኮደርስ ስልጠናን ሙሉ በሙሉ በማጠናቀቅ በዓለም አቀፍ ደረጃ ተወዳዳሪ መሆን እንደሚቻልም ተነግሯል። ይህንን ጉዳይ በተመለከተ ሪፖርተራችን አስረሳ ወግሼ ከሐዋሳ በቀጥታ መስመራችን ላይ ተጨማሪ መረጃዎችን ሊያጋራን ገብቷል። አስረሰው እንደምን ውለሃል? በሲዳማ ክልል የኢትዮ ኮደር ስልጠና ከወሰዱ ዜጎች ጋር ቆይታ አድርገህ ነበርና ምን አይነት ጠቀሜታ አለው ሀሳቦቻቸውን ተጋርተ ከሆነ ብታቀብለን። በጣም አመሰግናለሁ። ጌታቸው እንደምን ውላችኋል? እንግዲህ አምስት ሚሊዮን የኢትዮኮደር ስልጠና በተለይ ደግሞ በርካታ ኢትዮጵያውያን በግለሰብ ደረጃ ከቴክኖሎጂ ጋር እንዲተዋወቁ የቴክኖሎጂ አቅማቸውን እንዲያሳድጉ እውቀታቸውን ከማሳደግ ባለፈም ደግሞ በተግባርም ክህሎታቸውን እንዲያሳድጉ ምቹ ሁኔታን ይፈጥራል በሚል በሂደቱም ደግሞ እንደ ሀገር ዲጂታል ኢትዮጵያን እውን በማድረግ ውስጥ ትልቅ አስተዋጽኦ ይኖረዋል ተብሎ የተጀመረ ኢኒሼቲቭ እንደሆነ ይታወቃል። በሲዳማ ክልልም እንግዲህ ይህ ኢኒሼቲቭ በሀገር አቀፍ ደረጃ ተግባራዊ ከተደረገ ይፋ ደረገ በኋላ በርካታዎች ተመዝግበው ስልጠናውን እየወሰዱ ይገኛሉ። እስካሁንም ወደ 25000 የሚደርሱ ዜጎች ምዝገባ በማካሄድ በኦንላይን ማለት ነው ስልጠናውን እየወሰዱ ነው የሚገኙት። ከነዚህ መካከል በአራቱም ኮርሶችን በማጠናቀቅ ደግሞ ወደ 8000 የሚደርሱ ዜጎች ሙሉ በሙሉ ስልጠናውን ያጠናቀቁ መሆኑን ነው ከክልሉ ሳይንስና እና ቴክኖሎጂ ኤጀንሲ ያገኘነው መረጃ የሚያሳየው። እንግዲህ ይሄ የኮደር ስልጠና በተለይ ደግሞ ኮርሶቹ በበይነ መረብ የሚሰጡ ናቸው። በበይነ መረብ መሰጠቱ ደግሞ በክልሉ ያሉ የትኛውም አይነት ዜጎች የትምህርት ደረጃ ቦታ ማንኛውም አይነት ሁኔታ ሳይገድባቸው እነዚህን ኮርሶች በመውሰድ በተለይ በግለሰብ ደረጃ የቴክኖሎጂ እውቀታቸውንና ክህሎታቸውን እንዲያሳድጉ እንዳደረጋቸው ነግረውናል። ከዛ ባለፈ ኮርሶቹን ያጠናቀቁት ደግሞ በሚሰሩባቸው ተቋማት ውስጥ በተለይ አገልግሎቶችን ዲጂታላይዝ በማድረግ የአገልግሎት አሰጣጥን ለማቀላጠፍ ትልቅ አስተዋጽኦ እያበረከተላቸው መሆኑን ነግረውናል። ይሄ ደግሞ አንደኛ በግለሰብ ደረጃ ተወዳዳሪ እንዲሆኑ ያደርጋቸዋል። ከዛ ባለፈ ደግሞ የሚሰሩባቸው ተቋማትም የአገልግሎት አሰጣጣቸውን በማቀላጠፍና የተገልጋይን እርካታ ከፍ በማድረግ ተወዳዳሪ እንዲሆኑ ምቹ ሁኔታ የፈጠረ ነው ተብሏል። ይሄ የኢትዮኮደር ስልጠና በተለይ ደግሞ አምስት ሚሊዮን ያህል ዜጎች የሚወስዱት በሂደቱም ደግሞ አራቱንም ኮርሶችን በተለይ ደግሞ እንደ ፕሮግራሚንግ፣ ዳታ ሳይንስና አርቲፊሻል ኢንተለጀንስ ወይም ደግሞ እንደ ሰው ሰራሽ አስተውሎት የመሳሰሉ ዓለም አቀፍ ተወዳዳሪነትን ሊያጎናጽፉ በዓለም አቀፍ ደረጃ ተወዳዳሪ ሊያደርጉ ለዜጎች ትልቅ በረከት በመሆናቸው እነዚህን በመውሰድ ከግለሰብ ከሀገር ቤት ጀምሮ በዓለም አቀፍ ደረጃ ተወዳዳሪ እንድንሆን ምቹ ሁኔታ የፈጠረ ነው በሚል ሀሳባቸውን አንስተዋል። ነገር ግን በዋናነት ደግሞ በክልሉ በተለያዩ ቢሮዎች ውስጥ ያሉ ግለሰቦችም እንደዚሁ በመንግስት ስራ ውስጥ ያልሆኑም ጭምር ይህንን ስልጠና በመውሰድ በሚሰሯቸው ስራዎች ላይ በቴክኖሎጂ ስራዎቻቸውን ቀላልና ቀልጣፋ በማድረግ አገልግሎቶች እንዲቀሉላቸው እንዳደረጉላቸው እንዲሁ ነግረውናል በተለይ ኮርሶቹ አገልግሎት አሰጣጥን ከማቀላጠፍ ባለፈ በተለይ ዳታ እንደዚሁ በቀላሉ እንዴት መያዝ እንደምንችል በአጠቃላይ የምርምር ስራን ጨምሮ በየዕለት የምናከናውናቸው ተግባራት ላይ እንደ ሰው ሰራሽ አስተውሎት የመሳሰሉ የሰው ልጅ በጉልበቱ ሰፊ ጊዜን፣ ሰፊ ሀብትና ጉልበትን ሊያባክን የሚችልበትን በቀላሉ መከወን እንዲችል ምቹ ሁኔታን የፈጠረ በመሆኑ ይሄ የኢትዮ ኮደር ስልጠና ለወጣቶች፣ ለየትኛውም አይነት እድሜ ክልል ያሉ ዜጎችም ጭምር በዋናነት ሰፊ ድል ይዞ የመጣ በመሆኑ በሲዳማ ክልል በትኩረት እየተሰራበት መሆኑን በተለያዩ የመንግስት መስሪያ ቤቶች እንደዚሁም ግለሰቦችን ማነጋገር በቻልንበት ጊዜ መታዘብ ችለናል። አስረሳው፣ ላደረስክን መረጃ ክልብ እናመሰግናለን። መልካም ቀን ይሁንልን። ሪፖርተሮቻችን በቀጥታ መስመር ተጨማሪ መረጃ የሚሰጡባቸው ጉዳዮቻችን ይቀጥላሉ። ተመልካቾች የቱሪዝም ሚኒስቴርና ዩኔስኮ በጋራ በመሆን በኦሮሚያና በማዕከላዊ ኢትዮጵያ ክልል ውስጥ በሚገኙ የአርኪኦሎጂና የጂኦሎጂ ስፍራዎች የመስክ ምልከታ እያደረጉ ነው። ስፍራዎቹ በዩኔስኮ ግሎባል ጂኦፓርክስ መዝገብ ውስጥ ቢካተቱ ከኢትዮጵያ አልፎ አፍሪካን ተጠቃሚ እንደሚያደርጉ የቱሪዝም ሚኒስትር ድኤታው ስለሺ ግርማ ተናግረዋል። በዚሁ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን እድሉ ፈቀደ ከማዕከላዊ ኢትዮጵያ ክልል ስልጤ ዞን በቀጥታ መስመራችን ላይ ነው የሚገኘው። እድሉ እንደምን ቆይተሃል? በአጠቃላይ የመስክ ምልከታውን ስትከታተል ነው የቆየው፣ ምን ይመስላል? የቶቹ ቦታዎች ተጎበኙ? የተነሱ ሀሳቦች ካሉ እነሱንም አካፍለን። አመሰግናለሁ። በሀገራችን ኢትዮጵያ የተለያዩ የቱሪስት መስህቦች እንዳሏት ይታወቃል። ደግሞ በትናንትናው እለት በኦሮሚያና ማዕከላዊ ኢትዮጵያ አካባቢ የተለያዩ የመስክ ምልከታዎችን እያደረጉ ይገኛሉ። በትናንትናው ምልከታ የጥያ ትክል ድንጋይ እንደዚሁም ደግሞ የመልካ ቁንጥሬ ባልጩት የአርኪኦሎጂ ሳይቶች እየተጎበኙበት ነው። በዛ አካባቢ ደግሞ የተለያዩ ሳይቶችም ተመልክተዋል። በዚህ አካባቢ ያሉ ነዋሪዎችም በእነዚህ በቱሪስት መስህቦች ተጠቃሚ እንደሆኑ ያነሱበትና አሁንም ትኩረት ተሰጥቶ መስራት እንዳለበትና የተገቢው ጥንቃቄ ተደርጎ እንክብካቤ ተደርጎለት ለሀገር ጥቅም መዋል እንዳለበት እየተነሳበት ነው። በዛሬው እትም ደግሞ በስልጤ ዞን አካባቢ እንገኛለን። ስልጤ አባያ ጡፋ ሀይቅ ነው አሁን ምንገኘው። እንደምትመለከቱ እጅግ በጣም ሰፊ ሀይቅ ነው የተለያዩ አዋፋቶችም የሚገኙና በጣም ለቱሪስት መስህብነት እጅግ በጣም የሚማርክ ቦታ መሆኑን ተመልክተናል። በዚህ ስፍራ እንግዲህ የተገኙት የቱሪዝም ሚኒስትር ዴኤታ ስለሺ ግርማ እንዳነሱት እዚህ አካባቢ ለበርካታ ዓመታት በተለይ ሀይቁ ላይ ትኩረት እንዳልሰጠበትም አንስተዋል። ከዚህ በኋላ ግን ትኩረት ተሰጥቶበት ታቅዶ መሰራት እንዳለበትና ቱሪስት መስህብ ዋነኛ የቱሪስት መስህብ መሆን እንዳለበትም አንስተዋል። እንደዚሁም ደግሞ ማዕከላዊ አካባቢ ሌሎችም ያልታዩ አካባቢዎች ታይተው የተለያዩ እንክብካቤና ግንባታ ተደርጎላቸው ለቱሪስት መስህብነት የራሳቸውን ሚና እንዲጫወቱ ትኩረት ተሰጥቶባቸው እንደሚሰሩም አንስተዋል። የአካባቢ ነዋሪዎች ጉዳዮችም በዚህ ጉዳይ ደግሞ ደስተኞች ሆኑና እስካሁን ባለው ድረስ ደግሞ የተወሰነ ጥቅሞችን እያገኙ እንደሆነ ቱሪስቶችም አልፎ አልፎ እየጎበኙ እንደሆነ ከዚህ በኋላ ግን ትኩረት ተሰጥቶ ከተሰራበት ግን በርካታ ጥቅሞችን እንደሚያገኙም የአካባቢው ነዋሪዎች ተናግረዋል። በዚህም ደስተኞች እንደሆኑም ነግሮናል። በኋላ ደግሞ የተለያዩ አዳዲስ ነገሮችም ይኖራሉ በዚህ አካባቢ ተብሎ ይታሰባል። እንግዲህ እኛም በምልከታችን ያየነው ነገር ይህን ይመስላል። አጠቃላይ የነበረው እጅግ በጣም ደስ የሚል ነው። በርካታ ኢትዮጵያ በርካታ የቱሪስት መስህብ ሀብት እንዳላት ማየት ችለናል ማለት ነው። እንግዲህ በሌሎች ዘገቦቻችንም ደግሞ የተለያዩ ያየናቸውን የቱሪስት መስህብ አካባቢዎችን የምናስመልክት ይሆናል። እስካሁን የነበረን ቆይታ ይህን ይመስላል። ከሰዓት በኋላም ሌሎች ምልከታዎች ይደረጋሉ። እስካሁን የነበረን ቆይታ ይህን ይመስላል። መልካም ጊዜ፣ መልካም እናመሰግናለን። እድሉን ለመረጫው ጥሩ ቀን ሪፖርተሮቻችን አሁንም መረጃዎችን እያቀበሉን ይቀጥላሉ። በተለያዩ ምክንያቶች ስራ ያቆሙ የመስኖ ልማት ፕሮጀክቶች አገሪቷን ለከፍተኛ ኪሳራ መዳረጋቸው ተገልጿል። ቀደም ሲል ይህንን ጉዳይ ማንስተነው ነው ነበረ የመስኖ አጠቃቀምና የፖሊሲ አማራጭ በሚል በፖሊሲ ጥናት ኢንስቲትዩት የቀረበ ጥናት ላይ ያተኮረ አውደ ጥናት እየተካሄደ ነው የሚገኘው። በጥናቱ እንደተመላከተው በኢትዮጵያ በከፊልና ሙሉ በሙሉ የማይሰሩ የመስኖ ፕሮጀክቶች ሀገሪቷን ለኪሳራ ዳርገዋል የተባለው ለአብነት በአራት የመስኖ ፕሮጀክቶች አለማምረት ሳቢያ ሀገሪቱ በአመት ከ48 ቢሊዮን ብር በላይ ገቢ ያጣች ስለመሆኑም ተመላክቷል። በዚህ ጉዳይ ላይ ተጨማሪ መረጃዎችን የሚያደርሰን ሪፖርተራችን ሞላ ለማየሁ በቀጥታ መስመር ላይ አሁን ገብቷል። ሞላ እንደምን ውለሃል? በአውደ ጥናቱ ላይ የቀረቡ ዋና ዋና ሀሳቦች ምንድን ናቸው? በተለይ የመስኖ ልማት ፕሮጀክቶች በመጓተታቸው ምክንያት የደረሰው ኪሳራስ ምንድን ነው የሚመስለው? መልካም ጌታቸው፣ እንግዲህ የፖሊሲ ጥናት ኢንስቲትዩት እንደሚታወቀው ለሀገር ግባት የሚሆኑ የፖሊሲ ግባት የሚሆኑ ጥናቶችን እያካሄደ ለሚመለከታቸው ባለድርሻ አካላት ያቀርባል። በዛሬው ውሎም የመስኖ አጠቃቀም አሁናዊ ሁኔታና አማራጭ የፖሊሲ መፍትሄዎች ላይ ያተኮረ ጥናት አጥንቷል። ይህ ጥናት በዋናነት በአምስት ክልሎች ነው የተካሄደው አፋር፣ ኦሮሚያ፣ አማራ፣ ሲዳማና ማዕከላዊ ኢትዮጵያ ላይ ትኩረቱን አድርጎ የተጠና ጥናት ነው። በተመረጡ ትልልቅ የስኳር ፋብሪካዎችና የመስኖ ፕሮጀክቶች ላይ የተደረገ ጥናት ነው። በጥናቱ እንደተመላከተው መስኖ አጠቃቀማችን የተለያዩ ችግሮች እንዳሉበት ፋይንዲንግ ወይም የጥናቱ ውጤት ያመላክታል። እንደሚታወቀው የመስኖ በኢትዮጵያ የመስኖ አጠቃቀም ከጊዜ ወደ ጊዜ ይገመቷል ማለት ይቻላል። በተለይም በአሁኑ ወቅት ከሚታረሱ መሬቶች 12.5 በመቶ የሚሆነው በመስኖ ፕሮጀክቶች የሚለማ መሬት ነው። ይህ ቁጥር ከጥቂት ዓመታት በፊት ከነበረው 3 በመቶ እጅግ ጭማሪ እያሳየ ነው። ይሁን እንጂ በተለያዩ ምክንያቶች ኢትዮጵያ ያላትን የውሃ ሀብት እና የመስኖ እምቅ ፖቴንሻል ወይም እምቅ አቅም መጠቀም አልተቻለም። ጥናቱ እንዳመላከተውም ከመስኖ ፕሮጀክቶች ዲዛይንና ግንባታ ሀገር የተያያዙ ችግሮች መኖራቸውን ኢኮኖሚያዊና የፋይናንስ ችግሮች መኖራቸውን እንዲሁም የተለያዩ አስተዳደራዊ ችግሮች እና በዋናነት የአካባቢው ተጽዕኖ የሚል ዋና ዋና ግኝቶችን ጥናቱ አመላክቷል። በዚህ ምክንያት ከፍተኛ ኪሳራ እንደ ሀገር እየተስተዋለ መሆኑን አመላክቷል። በተለይም ደግሞ ከዲዛይን እና ከግንባታ ጋር የተያያዙ ችግሮችን ለአብነት በትልልቅ አስር የመስኖ ፕሮጀክቱ ላይ በተደረገ ጥናት 78 በመቶ የሚሆኑት ለከፍተኛ ወጪ መዳረጋቸውን ተመላክቷል። ይህም መጀመሪያ የመስኖ ፕሮጀክቶቹ በተፈጠረባቸው የዲዛይንና የኮንስትራክሽን ችግር የመጣ መሆኑ ተመላክቷል። ከአስተዳደራዊ ችግሮች ጋር በተያያዘ እነዚህን የጥገናና አስተዳደራዊ ችግሮች በተለይም ደግሞ የተወሰኑ የመስኖ ፕሮጀክቶች የስኳር ፋብሪካዎች የታለመላቸውን ያክል እንዳያመርቱ አድርጓቸዋል። ተንዳሆ፣ ከሰም፣ ጎዴና አልዌሮ የተሰኙ ሁለት የመስኖ ፕሮጀክቶችና ሁለት የስኳር ፋብሪካዎችን እንዳስ አድርጎ ያመላከተው ጥናቱ በነዚህ በተለያዩ ከስድስት ዓመታት ጀምሮ እስከ ሰላሳ አመት ድረስ እነዚህ የመስኖ ፕሮጀክቶችና የስኳር ፋብሪካዎች እያመረቱ አይደለም። በዚህ ምክንያት ማምረት ቢኖሩ ማምረት ያለባቸውን ያክል ባለማምረታቸውና በማቆማቸው ምክንያት ኢትዮጵያ አርባ ስምንት ነጥብ ሰባት ቢሊዮን ብር በዓመት እንደምታጣ አመላክቷል። ይህ እንግዲህ ከገቢ አንጻር ብቻ ነው። ከስራ ድል ፈጠራ በተለይም ደግሞ ገቢ ምርቶችን ከመተካት አንጻር የወጪ ምርትን ከማሳደግ አኳያ እንዲሁም አሁን የምግብ ዋስትናን ከማሳደግና በተለያዩ ትስስር ከመፍጠር አንጻር ቢታይ ደግሞ ግምቱ ወይም ጥናቱ ከዚህ በላይ እንደሚሆን አመላክቷል። ጥናቱ መፍትሄ ያለው እንግዲህ የፕሮጀክቶችን አስተዳደራዊና የተለያዩ የጥገና ወጪዎችን ማሻል እንደሚያስፈልግ የፖሊሲ አማራጮች መፍትሄ እንደሆኑና ከዚህም በተጨማሪ ደግሞ የውሃ ክፍያን መጀመር እንደ መፍትሄ መሆኑ ተመላክተዋል። ለአሁኑ ያለ መረጃ ይሄን ይመስላል። ሙላ፣ ለማየው በቀጥታ መስመራችን ላይ ገብት ላደረስክን መረጃ ከለብና አመሰግናለን። መልካም ቀን። በቤኒሻንጉል ጉሙዝ ክልል የሴቶችን ዘርፈ ብዙ ተጠቃሚነት ለማጠናከርና ከተለያዩ ጾታዊ ጥቃቶች ለመታደግ የተከናወኑ ስራዎች ተስፋ ሰጪ ውጤት እያሳዩ መሆኑን የክልሉ ሴቶችና ማህበራዊ ጉዳይ ቢሮ ገለጸ። በአሶሳ ዞን የአብራሙ ወረዳ ሴቶች በተለያዩ የልማትና የመልካም አስተዳደር ዘርፎች ተጠቃሚ መሆን መጀመራቸውን ለኢትዮጵያ ቴሌቪዥን ገልጸዋል። በተለያዩ የገቢ ማስገኛ ዘርፎች በመሰማራት ኢኮኖሚያዊ አቅማቸውን እያዳበሩ መሆኑንም ነው የወረዳው ሴቶች የተናገሩት። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን ጀማል አህመድ ከኢቲቪ አሶሳ ስቱዲዮ በቀጥታ መስመራችን ላይ ይገኛል። ጀማል፣ እንደምን ቆይተሃል? በቤኔሻንጉል ጉሙዝ ክልል የሴቶችን ተጠቃሚነት ለማሻሻል ምን ምን ስራዎች እየተከናወኑ ነው፣ ውጤታማ የሆኑ ሴቶች ደግሞ አሁን ላይ ያሉበት እንቅስቃሴ ምን ይመስላል የሚለውን ጨምረህ አጋራል። ማህሌትና ጌታቸው እንደምን ዋላችሁ። አመሰግናለሁ። እንግዲህ በቤንሻንጉል ጉሙዝ ክልል የሴቶችን የልማት ተሳታፊነት ተጠቃሚነትን ጭምር ከማሳደግ አንጻር ዘርፈ ብዙ ስራዎች እየተከናወኑ መሆኑን መመልከት ችለናል። በተለይ እዚህ ቤንሻንጉል ጉሙዝ ክልል የሴቶችን የልማት ተሳታፊነት ከማጠናከር አንጻር በርካታ ማህበራት በአደረጃጀት ደረጃ የተደራጁ አሉ። ከ30 ሺህ በላይ የሚሆኑ ዜጎች በተለያዩ ማህበራት በመደራጀት ራሳቸውና ቤተሰባቸውን በኢኮኖሚ ለማሳደግ ዘርፈ ብዙ ስራዎችን እየሰሩ መሆኑን መመልከት ችለናል። ከነዚህ መካከልም በተለይ በግብርና ስራዎች ላይ በእንስሳት እርባታ በጥቃቅና አነስተኛ ዘርፎች በንግድ ስራዎች ላይ በመሰማራት ኢኮኖሚ አቅማቸው እንዲዳብር የተለያዩ ስራዎችን እያከናወነ መሆኑን የቤኒሻንጉል ጉሙስ ክልል ሴቶችና ማህበራዊ ጉዳይ ቢሮ ገልጿል የቢሮ ኃላፊ ወይዘሮ አለምነሽ ባስ እንግዲህ ለኢቲቪም እንደገለጹት በተለያዩ የክልሉ አካባቢዎች በሶስቱም ዞኖች በሁሉም ቀበሌዎች እስከ ወረዳዎች ድረስ ማለት ነው ሴቶችን ያማከሉ የተለያዩ ስራዎች እየተሰሩ ነው በተለይ በውሳኔ ሰጭነት ደረጃም ጭምር ሴቶች የተሻለ ስራ እንዲሰሩ እየተደረገ ይገኛል። ከዚህም ባለፈ በተለይ ፆታዊ ጥቃቶችን ከመከላከል አንጻር ሴቶች በተለይ መብታቸውን ተጠቅመው የተለያዩ ስራዎችንም እንዲሰሩ ከማድረግ አንጻር ዘርፈ ብዙ ስራዎች እየተሰሩ እንደሆነ መመልከት ችለናል። በተለይ ፆታዊ ጥቃቶችን ከመከላከል አንጻር በአሶሳ ሆስፒታል በትላንትናው ዕለት አንድ ማዕከል ስራ ጀምሯል። ይህም እንግዲህ በተለይ በተለያዩ ምክንያቶች ጥቃት የደረሰባቸውን ሴቶች ለማቆየትና የስነ ልቦና አገልግሎት ከመስጠት አንጻር ማዕከሉ ዘርፈ ብዙ ጥቅም እንዳለው ተገልጿል። ይህንኑ ማዕከል እንግዲህ የተለያዩ ሀገራት አምባሳደሮችና ረዳት ድርጅት ተወካዩ ጭምር ተዘዋውረው ጎብኝተዋል። በሌላም አካባቢ በተለይ በአብራም ወረዳ ኮምሽጋ ቀበሌ ሴቶች በተለያዩ ማህበራት በግብርና በእንስሳት እርባታ ያከናውኗቸውን ስራዎች ተዘዋውረው እነዚሁ አካላት ጎብኝተዋል። ሴቶቹን በዚህ ወቅት እንደገለጹ ተጠቃሚ መሆናቸውንና የጀመሯቸውን የልማትና የመልካም አስተዳደር ስራዎችን አጠናክረው እንደሚቀጥሉ በወቅቱ ገልጸዋል። እነዚህ ስራዎች ተጠናክረው እንደሚቀጥሉም የክልሉ ሴቶችና ማህበራዊ ጉዳይ ቢሮ ያደረሰን መረጃ ያመለክታል። መልካም እናመሰግናለን ጀማል ለመረጃ። መልካም ቀን ይሆንልን። ይህንኑ ጉዳይ ዜና ኢትዮጵያ በስፋት ይመለከተዋል። በቤንሻንጉል ጉሙዝ ክልል የሴቶችን ሁሉን አቀፍ ተጠቃሚነት ለማጠናከርና ከተለያዩ ፆታዊ ጥቃቶች ለመታደግ የተከናወኑ ስራዎች ተስፋ ሰጪ ውጤት እያሳዩ መሆኑን የክልሉ ሴቶችና ማህበራዊ ጉዳይ ቢሮ ገልጿል። በአሶሳ ዞን የአቡራሞ ወረዳ ሴቶች በተለያዩ የልማትና የመልካም አስተዳደር ዘርፎች ተጠቃሚ መሆን መጀመራቸውን ለኢቲቪ ተናግረዋል። ጀማል አህመድ ቀደም ሲል በቀጥታ ስርጭት ያደረሰን ዘገባ ደግሞ አሁን በዝርዝር ይመለከተዋል። በአሶሳ ዞን አብራሞ ወረዳ ነባር ኮምሽጋ ቀበሌ በሴቶች ላይ የሚደርሱ ፆታዊ ጥቃቶችን በመከላከል ረገድ ሞዴል ቀበሌ ነው። የቀበሌው ሴቶች ከፆታዊ ጥቃቶች በመላቀቅ የማህበራዊና ኢኮኖሚያዊ ተጠቃሚ መሆን መጀመራቸውን ለኢቲቪ ገልጸዋል። ቀበሌያችን ከተለያዩ ጎጂ ልማዳዊ ድርጊት ነፃ የሆነ ቀበሌ ነው። ያለ ዕድሜ ጋብቻ፣ ግርዛት፣ አስገድዶ መድፈር ማህበረሰቡ ተረዶ ተገንዝቦ በጤና በትምህርት በግብርና በሴቶች ቁጠባ በሴቶች ኢኮኖሚ በምናገኘው ግንዛቤ ነው እየፈጠርን ያለው የነባርኩ ምሽጋ ቀበሌ ሌላ ቀበሌ አስተማሪያ የሚሆን ቀበሌ በመሆን አጓያ ያው በጥቃት ሱሪያ እና በኢኮኖሚ እና በቁጠባ ሌላ አስራ ሁለት ቀበሌ እንደ አብራማ ወረዳ እርዶ ስልጠና የሰጡበት ሁኔታ ነው ያለ። የቤኒሻንጉል ጉሙዝ ክልል ሴቶችና ማህበራዊ ጉዳይ ቢሮ ኃላፊና የተለያዩ ሀገራት አምባሳደሮች የወረዳው ሴቶች ያከናወኗቸውን የተለያዩ የልማት ስራዎች ተዘዋውረው ጎብኝተዋል። የክልሉ ሴቶችና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ አለምነሽባስ የነባር ኮምሽጋ ቀበሌ ሴቶች ያከናወኗቸው ዘርፈ ብዙ የልማት ስራዎች የሚበረታቱ ናቸው ብለዋል። በሴቶች ልጅ ግርዛት ሙሉ በሙሉ ነጻ የሆነ ቀበሌ ነው። ከቁጠባ ጋር ተያይዞ ያለው ራስ በራሳቸው እየተበዳደሩ የሚኖሩበት ሁኔታ ምን ያለ። በተጨማሪም የመስኖ ከእርባታ ጋርም ተያይዞ ኢኮኖሚካሊ ራሳቸውን ኤምፓወር እንዲያደርጉ እየሰሩ ያሉበት ሁኔታ ነው ያለ ቢሮው ጥቃት የሚደርስባቸውን ሴቶች ለመታደግ በአሶሳ አጠቃላይ ሆስፒታል ግቢ ያስገነባውን የሕክምና ማዕከል ስራ አስጀምረዋል። ማዕከሉ ዘርፈ ብዙ አገልግሎት እንደሚሰጥ ወይዘሮ አለምነሽ ባስ ገልጸዋል። ሴቶች ጥቃት ከደረሰባቸው በኋላ ደግሞ ነጻ በሆነ በኩል አገልግሎት እንዲያገኙ በዋን ስቶፕ ሴንተር የተሟላ አገልግሎት እንዲያገኙ ከፖሊስ፣ ከአቃቢያን ሕግ ከጤናም የተውጣጡ አካላት እና ሶሻል ወርከሮች። ተባብረው ያሉበትን በተቀናጨ መልኩ አገልግሎት እየሰጡ ያለበት ሁኔታ ነው ያለ። በክልሉ በተለያዩ አካባቢዎች ተዘዋውረው የሴቶችን የልማትና የመልካም አስተዳደር ተጠቃሚ ለማድረግ የተከናወኑ ስራዎችን የጎበኙት የተለያዩ ሀገራት አምባሳደሮች እና ለጋሽ ድርጅት ተወካዮች የክልሉን ሴቶች ዘርፈ ብዙ ተጠቃሚ ለማድረግ የተጀመሩ ድጋፎችን አጠናክረው እንደሚቀጥሉ ገልጸዋል። ለኢቲቪ ጀማል አህመድ ነኝ ከአሶሳ ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። ወደ ውጭ አጫጭር ዘገባዎቻችን ደግሞ እንሻገራለን። የአሜሪካው ፕሬዝደንት ከኳታር ጉብኝታቸው በኋላ ወደ ተባበሩት አረብ እምሬት አቅኝተዋል። ከዋይት ሀውስ በወጣ መረጃ ትራምፕና የኳታሩ አሚር ሼክ ታሚም ቢን ሀሚድ አልታኒ አንድ ነጥብ ሁለት ትሪሊዮን ዶላር የሚያወጡ የኢኮኖሚ ልውውጥ የሚያስገኙ ስምምነቶችን መፈራረማቸው ተገልጿል። ስምምነቶቹ የ ሁለት መቶ አስር ቦይንግ ሰባት ሰማኒያ ሰባት ድሪም ላይነር እና የ ሰባት ሰባት ሰባት ኤክስ አውሮፕላኖችን ለመግዛት ከኳታር አየር መንገድ ጋር የ ዘጠና ስድስት ቢሊዮን ዶላር ውልና በኳታር የአየር መከላከያ አቅሞች ላይ የ38 ቢሊዮን ዶላር ኢንቨስትመንቶች ማድረግን ያካትታሉ ተብሏል። በሌላ በኩል ትራምፕ በሶሪያ ላይ የጣሉትን ማዕቀብ ማቋረጣቸውን በተመለከተ ዝርዝር ጉዳዮች ላይ ለመወያየት ከአሜሪካ ቱርክ ና ከሶሪያ ባለስልጣናት ስብሰባ በኋላ ቀጠሮ መያዛቸው ታውቋል። ትራምፕ በሶስቱ የባህረ ሰላጤ ግዛቶች የሚያደርጉት ጉብኝት ሀሙስ በተባበሩት አረብ ኤምሬቶች ይጠናቀቃል ሲል የዘገበው አልጀዚራ ነው። እስራኤል በጋዛ በፈጸመችው የአየር ጥቃት አርባ ሰዎች መሞታቸው ተገለጸ። በደቡባዊ ጋዛ ቢያንስ ዘጠኝ የተለያዩ ቦታዎች ላይ ጥቃት ደርሷል። በጥቃቱ በአንድ ሌሊት ቢያንስ አርባ ሰዎች ስለመገደላቸው ከሆስፒታል በወጡ ምንጮች ተረጋግጧል። እስራኤል ወታደሮቿ ኃይል የተሞላበት ጥቃት ሊፈጽሙ እንደሚችሉ በማስጠንቀቅ በስተ ሰሜን አቅጣጫ የሚገኙ ዜጎቿ የጋዛ ከተማን አንዳንድ ክፍሎች ለቀው እንዲወጡ ማዛለች። ይህ የአየር ጥቃት የተፈጸመው ወደ ጋዛ የሚገባው እርዳታ አሁንም ተቋርጦ ባለበት በ ወቅት ነው። ለአስር ሳምንታት ምንም አይነት አቅርቦት እንዲገባም አልተፈቀደም። እስካሁን ሃማስ በእስራኤል ላይ ባደረሰው ጥቃት ቢያንስ 1200 ሰዎችን ገድሎ 251 ሰዎችን አግቷል። በእስራኤል ወታደራዊ ዘመቻ ደግሞ በጋዛ ብቻ ቢያንስ ከ52000 በላይ ሰዎች ተገድለዋል ሲል የዘገበው ቢቢሲ ነው።